ቆይ ይሄ አቶ መርከቡ የሚባል ሰውዬ ግን የምር የወረቀት መርከብ የሚያሻግር መስሎት ነው እንዴ? እንዴ? ቆይ ምን አይነት ስራ ፈት ቢሆን ነው? ይሄን ሁሉ በመስራት ጊዜውን የሚያባክ ነው። እሺ፣ ያልኩን ነገር አደረከ አይደል? በጣም ቆንጆ። ከዚህ በኋላ የምታደርገውን ደግሞ ነገር አሳውቃለሁ። እሺ? ም ነው ይወት ይህን ነገር ነው ንው ያመጣሁ ቦታ ላይ በበዛት ነበረ። እኔም እንዚ አይነት ነገር ሳገኝ ሶስተኛ ጊዜ ነ፣ ግን ምን እንደሆነ ማን እያስቀምጠው እንዳለ ም እገባኝ አይደለም። እኔ የታገትኩበ ቦታ ከሆነ ያገተችኝ ናት። ስለዚህ እሷ ናት ያስቀመጠችው። እሷ ከሆነች ለምን ይጠቅመኛል ብላ ታደርጋለች ወይስ ይህ የቃቃ ጫታ ነው? ምንም እየገባኝ አይደለም። እኔም አልገባኝ ችግር የለውም። በዚህ ጠየቀ ትክክለኛውን መልስ የምትመልስልኝ ሳሮን ናት። ሳሮን ሳሮን፣ እኔ የምልሽ ይሄ ወረቀት ምንድን ነው? ትርጉሙ ምንድን ነው? ምንም እየገባኝ አይደለም። ልታስረጅኝ ትችያለሽ? በወረቀት የተሰራ መርከብ ነዋ። ሌላ ምን ሊሆን ይችላል? እኔ በር ላይ ነው ያገኘሁት። እሩትም ውጭ አግኝታ ነበር። ከአንቺ ቦርሳ ውስጥም እንደዛ። ቆይ እንደዚህ አይነት የልጅ ጨዋታ ምጫወት ነው እንደሚመስል ይመስል? ሳሩን በተፈጠረው ነገር አፍሽን ዝጊ እሺ። ቆይ አንቺ እንደምትዩው ስለዚህ ነገር ምንም ማታቂ ከሆነ እንዴት ቦርሳሽ ትልገኝ ቻለ? አላውቅም ግን ይሄን የሚያደርገው ሰው ህፃን መሆን አለበት፣ ምክንያቱም ይሄ የህፃን ጨዋታ ነው። ይሁንልሽ ይሁይ። አንቺ ግን ወደ ውጭ ስትወጪ ብቻሽ እንዳትጂሽ። ውይ እኔን ተወዳጅ አድርገኝ። ቆይ ውጪ መውጣት ለህይወት ብቻ ነው እንደሚያሰጋው፣ እኛስ እየወጣን አይደል አንቺ እራስሽን መከላከል ትችያለሽ ብዬ ነው። ልቤን ሰበርከው። እኔ ከወንድሜ ትልቅ ሆኖልኛል አንተ አለኝ ብዬ ነበር የምመካው። አትቀልጂ። ይሄን ነገር አስቢበት። እስከ ዛሬ ላጠፋሽው ጥፋት ማስተካከያ እንድታደርጊ ድል እየሰጠች ነው ያሉት። ወይኔ ዛሬ በጣም እየፈራው ነው። ይዊ አንድ ጊዜ ወደ ውጭ መውጣት እንችላለን። ያትም አትሄድም። አንቺ የሚለቀም ጤፍ አለ ገብተሽ ልቀሚ። ሳሩ እንዴ ቆይ፣ ደግሞ ጤፍ ከመቼ ጀምሮ ነው የሚለቀሙ? ትዕዛዝ ትዕዛዝ ነው ሰምተሽኛል እንዴትም ቢሆን አድርገሽ ልቃሚዎ። ደግሞ እንዲያውም ስራ ስለሰጠሁሽ ልታመሰግኝ ነው የሚገባው። እኔ ነገር በጣም እያሳቀኝ ነው። ዳዊት እኔ ሌላ ችግር አልፈልግም። ያለችኝን ማድረግ አለብኝ። ይህ ምን ሆነሻል? ጤፍ በየትኛው ሀገር ነው የሚለቀሙ? በዚያ አያይዟ ከቀጠለች ደግሞ በረዶ ይቆላልኝ ማለቷም አይቀር ነገር ነው።

ወዴት ነው የምትሸሹው? አላውቅም። ግን እንትን ጥያቄ ማስተናገድ አልችልም። እሩት፣ እውነቱን ንገሪኝ። ቆይ ምን ጉድ ውስጥ ነው የገባሽው? ቆይ አንተ ለምን አትተወኝም? የራሴን ችግር ለራሴ ተወልኝ፣ በቃ ታስጨንቀኝ። ይኸውልሽ እሩት፣ እኔ እኮ ጥያቄ ብቻ ነው የጠየቅኩሽ። ደግሞ እንዳየሁሽ ከሆነ አደገኛ መንገድ እየሄድሽ ነው። ስራ የለህም እንዴ? በእርግጥ አዎ፣ ለጊዜው የዚህም ቤት እንቆቅልሽ መፍታት ሆኗል ስራዬ። ሚኪ፣ አንተ ጣልቃ አትግባ። ማንም የአንተን እገዛ የፈለገ ሰው የለም። ቆይ ማን አስገድዶሽ ነው? የነ ዳዊት እህት ነኝ ያልሽው። ኡፍ ጀመረክ ደግሞ። ቆይ የእውነት እህታቸው ሆኜ ቢሆንስ? የማይመስል ነገር አታውሪ። እኔ እኮ ከነ ቤተሰቦችሽ ነው ጠንቅቄ የማውቅሽ። አታውቀኝ ይሆናል በማደጓ አድጌ ነው፣ በስተመጨረሻውም የነ ዳዊት ቤተሰቦኝ የተገኘሁኝ። ድጋሚ ግን ይህን ርዕስ እንዳታነሳብኝ። ትክክለኛዋ የእነ ዳዊት እህት አንቺ ሳትሆኚ ህይወት እንደሆነች ያውቅያሉ ምን ማን ያለው ሌላ ሰው ልታታይ ትችያለሽ እኔ ግን በጭራሽ ቆይ ማነው እዚህ ጉድ ውስጥ እንድትገቢ ያደረገሽ እዚህ ቤት ስትገባ ይህን ነገር ለማወቅ ጊዜ እንደማይፈጅባ አውቄ ነበር ሩት ችግር ውስጥ ነሽ አይደለሁም ለምን አሰምኝም ቆይ ሚኪ እባክህ ልቀቀኝ መሄድ አለብኝ አልለቅሽም ሚኪ ያመሻል ያምሻል። እንዴ እኔ እንደውም እንደ ዛሬ ጤነኝነት ተሰምቶኛል። አታይም ዴ ባንዴ እኮ ነው የዘረርኩት። ሲሚኝ እኔ ተይ አላልኩሽም? ይሄ ሰፈር መጥፊያሽ ነው አላልኩሽም ወይ? እኔ አሁን ባልመጣ ምን ትሆኚ ነበር? አይደለም ንብረትሽን፣ ጸጉርሽን ላይቶ ይሸጥልሽ ነበር በተወደደ ሂማን ጭራሽ እኔ ከሌባ ባዳንኩሽ፣ እኔን ግልምጫ። ሰላም፣ እሱ ሌባ አይደለም። ስሚ፣ እኔ ሌባ አይደለም ፊቱን ጀርባውን አይቼ ማወቅ እችላለሁ። ስሚ፣ ያው አሁን ዞር በይ። አዘናክቶ ጥቃት ሊያደርስብን ይችላል። ዞር በይ እኮ ነው የምልሽ። ይኸው ልሽ ደግሞ ስትጓጠች ያላየሁሽ መስሎሻል። አሁን ዞር በይ ብዬሻሉ። አንቺ ልጅ፣ ሰላም፣ እስቲ በእናትሽ አቁሚ። እሱ ሌባ አይደለም። አታይም እንዴ ራሱን ስትዋል? እኮ ደግሞ እሱ የዳዊት አብሮ አደግ ጓደኛው ነው እኮ ዳዊት። ይሄኛ ያ የጠይም ቆንጆ? ወይ አዎ ወይኔ ጉዴ! ወይኔ ጉዴ! የሰው ነፍስ በእጄ ሊጠፋ ነው። በኛ አሁን ሌላ ሰው ላይ ቢሆን እንዲህ ተበረታ ነበር። እኔን ችግር ውስጥ ለመክታት ነው እንጂ አይ፣ አንተ እጅ ሰላም፣ በእናትህ እስቲ አግዥኝ። እናንተ ሰው፣ ሚኪ፣ ሚኪ፣ ሰላም፣ እስቲ እናንተ ሰው አንድ አግዥኝ። ቆይ፣ አንቺ አትቸገሪ፣ እኔ እንዲነቃ ማድረግ እችላለሁ። ስቲ ሱን ነገር ታዩ። እኔ በእንደዚህ ነገር አላምንም። አንሴት ልጅ አንድ ነገር ቢሆን መታሰረው ነኝ በይ ቀለዳለች። እሺ ቀስ በይ። ተመስገን ከመጥፋቱ ተገላገልኩ። አየሽልኝ አረለ ንቃቱን። ውይ ሰላም፣ ሚኪ፣ አንተ ሚኪ፣ ሚኪ ንቃ፣ በናትህ ሚኪ። ቆይ ግን አሁን ይህንን ምን ይሉታል? ይህ ምን አይነት ድፍረት ነው? ልጅቷን ታውቃታለ? ታቃታለ እንዴ? አዎ፣ አውቃታለሁ። የሆነች ቀውስ ነገር ናት። ባለፈው ሳሮን እንደዚህ ደብድባት ነበር። በለው፣ የሰፈሩ ጋንግሪ ናት በለኛ። ህይወት ናታ? መቼም እሷ ማታመጣብን ጉድ የለም። ከህይወት ጋር ተዋውቃለች እንዴ? አረ ልጅቱ ቤተኛ ናት። ከህይወት ጋር ደግሞ የትምህርት ቤት ጓደኛ ነበረች። ገባኝ። ቆይ ምን አገናኝቶቹ ነው? ለነገሩ እሷ ለጸብ ምክንያት አትመርጥም። ከደበርካት ፈስ በፈስ ነው አደርገዋለሁ፣ ብላ ነው የምትዘተው። እኔ ደግሞ የነገራ በጣም ነው የሚያስፈራኝ። እንዴ ቅድም ነው ከሩት ጋር ስትሄድ ሌባ መስያት መሰለኝ ከኋላ ኮዋራ መታኩን የዘረረችኝ። ግን አንተ የሴት ልጅ እጅ እንደዚህ ጠንካራ ነው እንዴ? አይ እሷ አይደለም የመታች፣ አባቴ ውስጧ ላይ ያለው መንፈሱ ነው የመታህ። ወይ ጉድ! ምን ማለት ነው? ይኸውልህ ልጅቷ አጉል መንፈስ ጠራለሁ፣ መተት እሰራለሁ፣ ቅጠል በጥሳለሁ የምትለው አጉል ባህል አላት። አረ እባክህ በዚህ ዘመን ጥንቁልና እኔ በእንደዚህ አይነት ነገር አላምን። እኔም እኮ አላምንበትም፣ ግን ደግሞ ለጠቅላላ እውቀት ይሆናል ብዬ ነው የነገርኩ። አመሰግናለሁ። ያ ዳዊት ደግሞ ካወቀ መቀለጆ ነው የሚያደርገኝ። እሱ የት ሀገር ጀግናው ነው አንተ ላይ የሚቀልደው? እሱን ብታገኘው አትምረውን ባክ። እኔ ምንም አይመቸኝ። እኔ ግን ብተዋወቃት ደስ ነው የሚለኝ። እንደዚህ ወጣ ያለ ባህሪ ያላቸው ሰዎች ያዝናኑኛል። ይሄው በደንብ ውጤ ተዋወቃት አይደል? ያውልክ። ይቅርብ ከእሷ ጋር መነካካቱ እንዴ ቆይ ሳሚ አሁን አላምንበትም ስትል አልነበር እሱማ አሁንም አላምንበትም እኔ ላይ ሲሆን ሁሉም ነገር ይበረታል ድንገት ቢሰራስ አባቴ አስበዋል ግን በየሄድክበት ኧረ እሱማ ብቻ እኔ መነካካት አልፈልግም አባቴ አንተም ባትቀርባት ጥሩ ነው አታስብ እኔ አልፈራትም እንደፈለግ ሳሩን ጤፉን አበጥሬ እጨርሻለሁ ሌላ የምታዥኝ ነገር አለ ቆይ ግን የኔን ስድብ እንደ ቫይታሚን ነው እንደምቆጥሪው በየቀኑ እየተስማማሽና እያማረብሽ ከሆነ ነው የሚሄደው ስራ ከሌላ እንደሚሄድበት ቦታ ነበረኝ ያው ከፈቀድሽልኝ አይሆንም አይሆንም እንደምልሽ እያወቅሽ ለምን ትጠይቅኛለሽ እስካሁን ሰላም ነበርኩኝ ግን አሁን አንቺ መጥተሽ ሰላሜን በጠበጥሽኝ እሺ እንዳታየኝ እወጣልሻለሁ ቆይ ሰሞኑን ውጭ ውጭ ብለሻል። ለምን መውጣት ከፈለግሽ በዛው አስቤዛ ገዝተሽ አትመጭ? እሺ። ሄሎ ወፎ ወታለች። አይ እንድትገሏት አልፈልግም። በቁሟ እንድትሰቃይ ነው የምፈልገው። እሺ ምንም አይነት ስህተት እንዳትፈጽሙ፣ እሺ። ቻው። ምን ላድርግ፣ ራሽ ሉጣች ወጣሽ። እኔ እንኳን ዛሬ እንዲደረግ አልፈለግኩም ነበር። ሄ፣ ወዴት ነው? አስቤዛ ልገዛ። አሁኑኑ እያየሁሽ ተመለሽ፣ እኔ እገዛ አለሁ። አይ፣ ሳሩን ትናደዳለች። የምልሽን ነገር አዳምጪኝ፣ ከዚህ ግቢ እግርሽ እንዳታነሽ ተናግሬ አለሁ አይደል? አይ፣ ዳዊት መጥፎ ነገር ካሰበች እኮ አጠገቡ አይደል እንዳልሁት። ይኸውልሽ እኔ የምልሽን ነገር ስሚ፣ አሁን ከሳሩን ብቻ አይደለም ልጅቷን ካገቷትም ሰዎች ነው መጠንቀቅ ያለብን። አሁን እያየሁሽ ግቢ፣ እሺ? በቃ ሰራሽ ቢሮ ውስጥ ገብታችሁ ማስቀመጥ ቻላችሁ እንዴት? አይ ይሄ ሊያስጨንቀኝ አይገባም። ሊያስጨንቀኝማ ይገባል? ቤቴ፣ ቢሮዬ፣ ሌላው ሳይቀር እኮ ቦርሳዬ ውስጥ ማስቀመጥ የቻለው ማን ነው? እነ ዳዊት አይደሉም? ሌላው ጥላት የማን ነው እሺ? አንተ የቀን እንቅልፍ እኮ ያወፍርሃል። ኧረ ባወፈረኝ እኔም እሱን አይደል እንዴ የምፈልገው። ይዛልህም፣ ሳሳበላን የተኛው ላቅርብልህ። አንቺ የሰራሹን አግኝቼ ነው። እባክሽ አምጣልሀለሁ። በጣም ተግባብታችኋል። ድሮም እንደዚህ ነበር ባህሪዋ፣ ጸባይ የሰናይ ናት። ሚኪ አቁም በቃ። እውነቱን እስከማወቅ ድረስ አልተወሽም። በእናትህ ችግር አትበል። እኔ የማውቃት ሩት ግልጽና ሰውንም አትጎዳ ታማኝ ናት። ሚኪ በእናትህ ካቁም። የአንተ እዚህ መምጣት በጣም ብዙ ነገሮችን ያበላሸብኝ። ምን ነው እኔን ስታኝ ልብሽ እንደገና መምታት ጀመረ? እንዲህ ሚኪ የማውቃውን ነገር አስደጋግመብኝ። ስለ ኔና ስለ አንተ ግንኙነት እንድታወር አልፈልግም። ሲጀመር እኔና አንቺ ብሎ ነገር የለም። የኔና አንቺ ፍቅር ላይመለስ ሄዷል። ዋው እንዴት እንደሚጣፍጥ ይጣፍጣል። ይህንንም አንቺ መቅመስ አለብሽ። ይጣፍጣላል እሱ አይደለች እንዴ የሰራችው? ጣሙ ይጠፋባታል ብለህ ነው? የሆነ እጄ ነው እንደዚህ። ከሰው የሚያቀይም አንቺ ጦሰኛ። ይሁን ይችላል ደግሞ። ምን አድርገሽ ነው? አይ ሰላም በአሁኑ እንኳን ሰላም ለመፍጠር የመጣሽው? ኡፍ ይቅር ብዬሻለሁ። አመሰግናለሁ። አንተ በጣም ጥሩ ሰው ነህ። እንደ አንተ እንደዚህ ቆንጆ ይሄን አንዲ ያኔ እኮ በደንብ ፊትን አላየሁትም ነበር። ና እስኪ፣ ሰላም ረቂ፣ ምን እያደረግሽ ነው? ወይኔ ወይኔ፣ በእናትሽው ፊት እንዴት እንደሚለሰልስ በእናትሽ ምንድነው? ፊትን የምትቀባ? ቆይ አንዴ እንዳይጠፋብኝ፣ ይዊ ወረቀትና እስክሪፕቶ ታምጭልኝ ትችያለሽ? በጣም ቀልደኛ ነሽ። አረ እየቀለድኩ አይደለም። አሁን እዚህ ፊት ላይ ዱጄን የነሳው አንተ እጅ። አፈር ብላ፣ አፈር ብላ። ደሞ እኮ ገና ልጅ ግር ነው። ምን ግር? ወጣት ነው ለማለት ነው። ፍቅረኛ አለች እንዴ? በቃ ማበዴ ነው። አረ ሰላም በፈጠረሽ፣ አጉሚ አሃ እየጠየኩት እሱን አንቺን ምን ይሰራራሻል? ፍቅረኛ ነው ያልሽው። እኔም አባብዬ ብዬ እየፈስ እንዲደግሙልኝ የምንፈልገው ሰው አለ። ጎሽ፣ አንድ ከኔ ወገን የሚቆም ሰው አገኝ። ምንም እንዳታስብ አንተ፣ ብቻ ስም መጥቀስና ለእኔ መስጠት ብቻ ነው የሚጠበቅ። አይ ሚኪ እንደዚህ አይነት ቀልድ አይወድም። ይኸውልህ ከፈልክ አሁኑኑ መሄድ እንችላለን። አፈር ይብላል። አቤት ቁንጅና፣ ውይ አቤት ውበት። የሆነ ጊዜ አስኩል ተማሪ እያለሁ ምን ተፈጠረ መሰለህ? ይኸውልህ ሳም፣ ሳሮን እኔ አይደለሁም እያለች እየማለች እየተገዛተች ነው ያለች። እውነትን እኮ ነው። ታዲያ እሺ ቆይ፣ እና ታዲያ ማን ነው ሌላ ሰው? እኔ እንጃ፣ ግን ትርጉም አለው። እ በአድ ወረቀት እኮ ነው እያገኘ ያለ? ለምንድን ነው የሚያደርግ፣ የምንጨነቀው? ያልጠረጠረ ተመነጠረ ነው። ስማኝ፣ ትርጉም ስላለው ማ ነው በየቦታው የሚያስቀምጡልን ይኸው እኔም ቢሮ ውስጥ ይሄን አግኝቻለሁ። ከመርከብ ጋር የተገናኘ ያገኘነው ነገር አንድ ነገር ቢኖር እዚህ ቤት አንቺ ስልክ ላይ ሴፍ የተደረገ ቁጥር ብቻ ነው። እና ይህን ነገር መቼም ሳሮን እናት የምትሰሩ አላችሁ አይደል? ይሄ ስም መገጣጠም ብቻ ነው። ከነገሩ ጋር የሚያገናኘኝ ነገር የለም። ሳሮን አንቺ ከሆንሽ እውነቱን ተናገሪ። ይሄ ጉዳይ በዚህ ላይ አብቃ። እናንተ ጤነኛ አትመስሉኝም? በምን አይነት አማርኛ እንደማስረዳችሁ ግራ ገብቶኛል። ለማንኛውም እኔ ከስራ ነው የመጣሁት እኔም ግን ሳሮን አትመስለኝም ከዚህ ነገር በኋላ የሆነ ሰው አለ ግን መልእክቱ ለእኛ ሳይሆን ለሳሮን ነው እንዴት እንዴት ቆይ እንጂ ሰላይ ሆንሽ ማለት ነው ቆይ ይሄን ነገር እንድታቆሚ ስንት ጊዜ ነገርኩ። አያያዛችሁ በጣም ነው የሚያስፈራው፣ እኔን ሳጨምሮ። እኔ ከዚህ እራቅ ልበል። ወንድሜ ለእኔ ያስበህ እንደሆነ አውቃለሁ፣ ግን ደግሞ የምችለውን ነገር ባድርግ ምንም ችግር የለው። እኔ ራሴ መከላከል አያቅተኝም። እዚህ ቤት በቃ እኔ ማንም አይሰማኝም ማለት ነው? ማንም እኔ ሁሉም ነገር ሰልችቶኛል ጭራሽ ደግሞ ማላቀሶ ሳሩን እያስፈራራት ነው አላውቅም ግን የዚህ ነገር ማብቂያ በጣም ናፍቆኛል ሰሞኑን ደግሞ ትንሽ ድብርት ላይ ነኝ አይ እንዲሁ ዝም ብሎ ነው እሺ በቃ እንገናኛለን እዛ የተለመደው ቦታ እሺ